ብስሚላህ ደስተኛ ሆነህ መኖር ከፈለግ ሁሉን ነገር አትመራመር፣ ሁሉን ነገር አትፈላፈል፣ ሁሉን ነገር አትፈስረው። አልማዝን ከመጠን በላይ የመረመሩት ሰዎች ከሰል ሆኖባቸው አግኝተውታል። እንከን የሌለው ጓደኛን የፈለገ ብቸኛ ሆኖ ይቀራል። ጉድለት የሌለውን ትዳር የፈለገ ላጤ እንደሆነ ይቀራል። ችግር የሌለበትን ወዳጅ የፈለገ ፈላጊ ሆኖ ይቀራል። ምርጥና ጥሩ የሆነ ዝምድናን ብቻ የፈለገ ዝምድና ቆራጭ ሆኖ ይቀራል። የሕይወትን ሚዛን ለመጠበቅ የሌሎችን እንከን ቻል አድርገን እንኑር። ሌሎችን ከአስፈላጊው በላይ ማንነታቸውን ለማወቅ ብዙ አንመራመር። ከላይ በሚያሳዩን ኸይር ተብቃቅተን ውስጣቸውን ለጌታችን ለአላህ እንተው። ሰው ሁሉ ልብ ውስጥ የደበቀውን ቢተያይ ኖሮ በሰይፍ ይኔ ጌታ መጠጊያዬ ቤቴ እወድሃለሁ። ለብቻዬ ስለማትተወኝ አሳልፈ ስለማትሰጠኝ ሳጠፋ ቆንጥጠ ስለምትመልሰኝ አመሰግናሃለሁ አላህ። ባሪያት ትወድሃለች። ሁለት ነገሮች ሪዝቃችን በጣም እንዲፋፋ ያደርጋሉ። አንደኛው እስቲግፋር እስትግፋር ማብሳት ወደ አላህ መህረት አንድ አላህንና መስግን ከምንፈልገው በላይ የሚያስፈልገንን ለሰጠን ጠይቀነው ከለገሰን ይልቅ ሳን ጠይቀው በኒዕማው ለሚያቀማጥለን፣ በሚታይም በማይታይም ጥበቃው ለችግሮቻችን ሁሉ ከለላ የሆነልን አይባችንን ሁሉ ከሰው ልጆች ሰትሮው በተውባ ለሚያጠራን እዝነትና ፍቅሩን የዕድሜ ልግስጦታችን ላደረገልን የምንችለውን ብቻ ላሸከመን ከችግሮቻችን በኋላ ደስታን ለሚያስከትልልን ያ ማንነቱን አስታውቆ ኢስላምን ለወፈቀን እንዲህም ማከሉ የአሽረፈል ህልቅ ኡመት ላደረገን በመህረቱ ጥልቀት ጀነትን ቃል ይገባልን የልባችንን መርጊያ ወደ መንገዱ ላስጠጋልን ልክነትን እንድናውቅ በራሳችን ላለቃ ያደረገን፣ አልሐምዱሊላህ ቁጥርን ለማንደርስበት በሀሳብ ጥልቀት ብንዋኝም የኒእማውን ዳርና ድንበር ለማናቀው ረሂሙ ጌታችን ለአላህ ምስጋና ይገባው አልሐምዱሊላህ ረቢልዓለሚን ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል እንሻአላ ሴቶች ከሆኑ በሚወዷት ሚስታቸው አዒሻ አበራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማለን። በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ። ብዙ ሰው ልጅ ይወልድና ይደውልልኛል። ስሟን ማን ልበለው ይለኛል። አንድ መልእክት ነው የምሰጠው፣ የልጅህን ስም ከሕይወት ግቧ ጋር የሚያያዝ አድርግለት ይለዋል። ስም የሕይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው ልጅህ የምታሳድግ። ሴት ልጅህን አዒሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሀዲስን ያስተላለፈች፣ ትውልድ ያነጸች የነቢዩ ዓለ ሰላቱ ወሰላም ሚስት እናታችን አይሻ ረዲያላሁ ተዓላ ታላ። አሁንም በነቢዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለ እሳቸው መሃደራዎች ይደረጋሉ፣ በሳቸው ስብእና ዙሪያ ፓምፕሌቶች ይበተናሉ።

ሙስሊም ሴት ልጅ ስሞች ከአረብኛ ትርጉም ጋር አንደኛ ሪሃን አፋጭ መዓዛ ያለው ተክል ማለት ነው። ሁለተኛ ፋቲያ የቁርአን የመጀመሪያ ምዕራፍ ማለት ነው። ሶስተኛ ፎዚያ አሸናፊ እና ስኬታማ የሆነች ሴት ማለት ነው። አራተኛ ሶፊያ ንሱህ ወይም ጨዋ ማለት ነው። አምስተኛ ፋይዛ አሸናፊ፣ ስኬታማ ወይም ቸር ማለት ነው። ስድስተኛ ሁዳ ትክክለኛ መመሪያ ማለት ነው። ሰባተኛ ሃናን